ምንም አላልኩም። ሄኖ ግን በደንብ አውቀው አንቺ ፊት ማሳጅ ኖሮ ሁሉ ነገር ውስጥ አይገባም ነበር። ለማንኛውም ትዕግስት ያልቋል። እሺ አለቃይ እኮ ነህ። ከፈለግን ደውልልኝ። የምትሄጂበትን ማጠየቀሽ ከፈለግሽ መለላሽ መስራት ትችያለሽ።

ከሄኖክ ጋር ጽናት ተኝታ ስላያት ቤቱን ጥሎ ብን ብሎ ጠፍቷል። ሄኖክ የፈከረውንም አደረገ። ባለፈው ክፍል የምታስታውሱ ከሆነ በለፈለፉ በአፊ ጠፉ ብሎ ፈክሮ ነበር ሄኖክ። ባለፈው ክፍል የምታስታውሱ ከሆነ ለጽናት የመረዘውን ውኃ ኪራ ጠጥቶት ነበር። የአንደኛው ሳይሳካ ሲቀር ሁለተኛው ግን ለሄኖክ ተሳክቶለታል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያ ውነት ውድ ኢትዮጵያን በያላችሁበት የፈጣሪ ሰላምታ የደረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጽናት ክፍል 56 ጽናት ወደ ውጭ ለመሄድ ፈልጋ ኪራን ፍቃዱን ትጠይቀዋለች። ምን ነው ዛሬ፣ ምን ተገኘ? ቀይ ስለሆንክ ፍቃድ ግን ጠይቄ ነው። ፈለግሽ እኮ ተመላለሽ መስራት ይችላል። ለክኮ መቅረት ይችላል። አንድ ሴትዮ ምንድ ነው ምት ቤቱን ለቅቄልሽ መጠው፣ እዚህ ደግሞ ምን አድርግ ነው ምት ጽናት እሺ፣ ትናድ እኔኮ እኔኮ ምን ይወልሽ፣ ትሰምኛለሽ፣ እሽሩሩ የምልበት ጊዜ አልፏል። ምሳ ስትፈልግ ሰኒ ታቀርብልሃለች። ማን ጠየቀሽ? ለምን ወደ ምትሄጅበት አትሄጅም? አልፈለግሽም፣ አለመምጣት ይቻላል። እንዲያውም ብንራራቅ ነው የሚሻለው። ጽናት ሰኒ ጋ ሄዳለች። ምነው ቆየሽ ትላታለች። ምግብ እየሰራሁ ነበር። የቤት እመቤት አይሞላላትም፣ የቤት ሰራተኛ በሚለው ይስተካከልልኝ። ጽናትና ሰኒ ቤተሰብ ጨዋታቸውን እየተጫወቱ ነው። በሌላ በኩል ደግሞ ሀሴትና ኪራ ምሳ ላቅርብልህ፣ ትበላለህ? አይ ውጭ ነው በልቼ የመጠውት። ሀሴት ደብሯት ነበር ኪራ ምን ሆነች ነው ይላታል። ታናሽ እህቴ ላገባ ነው ብላት ነገረችኝ። ምን ችግር አለው ታግባ ታዲያ። ሀሴትም እኔ ታላቋ ተቀምጨ እሷ እንዴት ታገባለች? ሀሴት በጣም ከፍቷት ስለነበረ በተደጋጋሚ ኪራን ታቅፈዋለች። እሱም አለው ከጎንሽ ይላታል። ኪራ ሶፋ ላይ ተኝቶ ነበር። ሄኖክ መጣ። ሲነሳም ደንግጦ አለኝ፣ ምን ነው? እስከምትነሳ እየጠበቅኩ ነበረ። ደግሞ ምን ሆንክ? ልትሄድ ነው እንዴ? የት ነው የሚሄደው? ራሌ ባክህ እንቅልፍ እምቢ አለኝ። ሄኖክ ፍቅር እንደያዘው ይነግረዋል። እኮ ከማን ተረኛ? ማን ነው ይላል ኪራ። ሄኖክም ጽናት ናት። ፅናት ማናት? ይቺ የአንተ ቤት ሰራተኛ? ኮረንቲ ነው እንደያዘህ ይውልህ። ትሰማኛለህ? ድጋሜ ተኛና በህልመያት በውልህ፣ መቼም አታገኛት። ይህንን በመስማቱ እጅጉን ተናዷል። ጥሎትም ወጥቷል። እንዴ ኪራ ከእንቅልፏ አልነቃም እንዴ? ፅናት ኪችን ነበረች። ኪራ ወደ እሷ አምርቷል። ሰላም ትለዋለች። አንቺ እያለሽ ምን ሰላም አለ? ይኸውልሽ ልጅ፣ ትሰምኛለሽ፣ እዚህ ቤት የመጣሽው ለስራ ነው እንጂ ከማንም ጋር እንድትለፋድጅ አልፈልግም። ይሆቴን እንድታጨልኝውም አልፈልግም። ፅናትም ሄኖክ ያለህ ነገር አለ እንዴ? ምን ነው እወዳታለሁ ቢል ሂደሽ ፍቅሩ ልትቀበዩ ነው? እንደዛ እንደማልል አንተም ታውቃለህ። አላውቅም ከአንቺ ጋር ያለኝ እምነትና ጽናት አልቋል። እዚህ መሆንሽን አላውቅም ነበር። ከመጦ ከሄዶ ጋር የምትለጠፍ ሴት ነሽ። ኪራ በቃ አሁን ትዕግስት ያልቋል። ጽናት ወደ ሄኖክ መጥታለች። አንተ ምን ብለው ነው ለኪራ? ሄኖክም ፍቅሬን እንዴት እንደምገልጽልሽ እየነገርኩት። አንተ ምን አይነት ሰው ነው? ፍቅር በሳምንት ይይዛል እንዴ? ይውልክ ትሰማኛለህ? ይሄ የስራ ቦታ ነው። አትበጥብጠኝ። ወበናትሽ አትደርደሪ። ወድጀሻለሁ ወደሽኛል ትሰማኛለህ? ወንድ ቢጠፋ ራሱ ምርጫ አይደለህም። ጽናት ተናዳ ስለነበር ሄኖክን በጥፊ አጠጥተዋለች ች ትሰማኛለሽ? ሁለተኛ እጅሽን ከኔሌ እንዳታነሽ። ሄኖክን ጽናት መተው ስለነበረ በጣም ተናዷል። ሀሴት ወደሱ ታምራለች። ደግሞ በጣቱ ምን አይነት ልብስ ነው የለበስከው? ትለዋለች። ሄኖክ ጽናት መተው ስለነበረ በጣም ተናዷል። አፍሽን ዝጊ በማለት ካሴትን ጉሮሮዋን አንቋታል። ይውልሽ ትሰምኛለች ዛሬ የምነግርሽን ታደርጊያለሽ። ጽናትን ወደ ካፌ ይዘሽ ልኔ ከዛስ? ከዛማ አያገባሽም። በታዘዘችው መሰረት ከሀሴት ጽናቱን ወደ ካፌ ወስዳታለች። መድኃኒት የሚያደነዝዝ ሰጥቷታል። ጽናት እንደ አጋጣሚ እጇን ልታጠብላ ሄዳ ስለነበረ በዛ አጋጣሚ ነበር መድኃኒቱን ሀሴት ከሄኖክና ከጽናት ውስጥ የጨመረችው። መድኃኒቱንም እንደጠጡ ሁለታቸውም ወደ ነኪራ ቤት በመመለስ እራሳቸውን ስተው ወድቀዋል። ሄኖክ ጽናትን ለማየት ወደ ጽናት በሄደበት ነበረ ከጽናት ጎን ራሱን ስቶ የወደቀው። ይሄንን ያየ ኪራ ቋቋም ስላልቻለ ቤቱን ጥሎ ጠፍቷል። ጽናትም ታዲያ ለዚህ ሁሉ ተጠያቂውን የነኝ ውጭልኝ ሲለኝ አልወጣለት ብዬ ቤቱን ጥሎ ጠፋ እያለች በጣም አዝናለች። ናሆምም ቢደውልለት በተደጋጋሚ ሊያነሳለት አልቻለም። የት እንዳለ ኪራ አይታወቅም። ታዲያ ጽናትን ለዚህ ሁሉ ተጠያቂ አንችለሽ ፍቅር ሰጥተሽ ፍቅር ነሳሽው በማለት ጽናት ራሷን እንድትወቅስ አድርጓታል። ቀጥሎም ሐሴት ኪራ ከቤት በመጥፋቱ እጅጉን ከፍቷታል። እጅጉንም ጨንቋታል። ይህንን እያሰበች እያለ ኖክ፣ ራሱን አሞት ስለነበረ የተፈጠረው ነገር አያስታውስም። ምንድን ነው ያደረግሽው ማታ ብሎ ሐሴትን ይጠይቃታል። ሐሴትም ምንም አላደረግኩም ያልከኝን ነው የፈጸምኩ እያለች ትመልስለታለች። በሌላ በኩል ደግሞ ሐሴት ወደ ሰኒ ያመርታለች፣ ተገናኝተዋለች። ለዚህ ሁሉ ተጠያቂው እኔ ነኝ ኪራ በመጥፋቱ ጉዳይ ትላታለች። አንቺ ምን አደረግሽ ለምን እያለች ልታውጣጣት ብትሞክርም ግን አይ ብላ ሀሳቧን ቀይራለች። ባለፉት ቪዲዮዎች የምታስታውሱ ከሆነ ጽናትና ሰኒ ሀሴትን እናውጣጣት ምን እንደምታስብና ምን እየሰራች እንዳለ ብለው አውርተው ነበር። ታዲያ ያናንተን ተርሳ ሰኒ ልጠይቃት ብትሞክርም ግን አይ ነገሩ ወዲህ ነው ብላ እንዲሁም ሊሄድ ብላ ብትነሳም ባትነግሪኝም ተቀመጭ ብላ ጋብዛታለች። በሀሴትና በኪራ መሃል የተፈጠረ ነገር እንዳለ ጠርጥራለች። ይሄንን እኔማ ለጽናት መናገር አለብኝ ብላ ሰኒ ለጽናት ነግራታለች። አለች። ጽናትም እየተንደረደረች ወደ ቤት ትመለስና ሀሴትን ኪራን እየጣርሽበት አምጭ ብላ በጩኸት ትናገራለች። ሴትዮ፣ ተረጋጊ ተረጋጊ፣ ና አውሪኝ። ሀሴት ጽናት እያወራችሁ ያለው ነገር ሊገባት አልቻለም። ኪራ ሕፃን ልጅ አይደለም፣ በከረሜላ አታልይ፣ አልወስደውም በሌላ በኩል ደግሞ ኪራ መጠጤንና ጉራዬን ትቼ ፍቅሬን ተቀበይኝ ብዬ ባፈቀርኩሽ አንቺ ጉድ አደረግሽኝ አፍቅረሽይው እንዳልልሽ ፍቅርን በቤት ያይቸዋለሁ ይላል። የቤቲ ግፍ እንደዚህ እንደሚያደርገው ልቡ አውቋል። እባክህ ፈጣሪ ወደ ነበርኩበት መልሰኝ እንደዚህ ሆኜ እንዳልቀር እያለ ከፈጣሪውም ጋር ይማጸናል። አሁን ላይ ታዲያ ኪራ ውጭ ላይ ነው። ብርድና ንፋሱ እየተፈራረቀበት ነው ናትም ለአንድና ለመጨረሻ ወደ ቤቱ ይመለስልኝ እንጂ እኔ ከዚህ ቤት እወጣለሁ እያለችም ሰምተናል። ሰናይትም ጽናትን ለማረጋጋት እየሞከረች ነው አንዳንድ ቸላ ብለን የምናልፋቸው ነገሮች ብዙ መስዋዕት እንደሚያስከፍሉን ትነግራታለች። እውነትን አለመናገሯ ይሄ ሁሉ ግፍና መከራ እየተፈራረቀባት ነው። እኔ እንደዚህ የምሆነው ለእናትና ለአባቱ ደስታ ነው ተኩል ናሆም፣ የኪራ መጥፋት እጅጉን አሳስቦታል። ስልክ ሲደውልለትም አያነሳም። አንተ ብዙ ጊዜ አማክረህ ነበር እኔ ቸላ ብዬ ነው እንጂ ያለህበት ምንም አትሁን፣ ፈጣሪ ጠብቅህ እያለም ይማጸናል። ጥሎም ናሆም፣ ለአንድና ለመጨረሻ ስልክ አንስተህልኝ ደህንነትን ባውቅ ደስ ይለኝ ነበር እያለ የጽናት ድራማ ክፍል 56 እዚህ ላይ ነው ያበቃው። በቀጣይ ክፍል ቀጣይ ክፍሉን ይዘንላችሁ እንቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆን በአክብሮት እጠይቃለሁ።